ሰላም ጤና ስጥልን። በሀገር ውስጥና በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን የፕሮግራሜ ተከታታዮች ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። ለዛሬም እንደተለመደው ሁለት ወቅታዊ የሆኑ መረጃዎችን ይዤ ወደ እናንተ ቀርቤያለሁ። በቅድሚያ መስቀል አደባባይ የሰበከው ዊሊያም ፍራንክሊን ግራሀም ሶስተኛ ምን ይዞብን መጣ? ቢዮንሴ ኢትዮጵያ መታ በነበረ ጊዜ ነጥላ ከግብረ ሰናይ ድርጅቶች መሃል ማለት ነው የጎበኘችው የእሱን ድርጅት እንደሆነ ምን ያህሎቻችሁ ታውቃላችሁ? ይህንን እነግራችኋለሁ። ሰዎቹ ተልኳቸውን የሚፈጽሙት ተናበው እንደሆነ ትረዱበታላችሁ ማለት ነው። በሁለተኝነት የምንመለከተው እጅግ አሳዛኙን የአርቲስት አንዷለም ጎሳ ባለቤትን ሞት የተመለከተ አጭር መረጃ ይኖረናል ። ያን ያደርሳችኋለው አብራችሁኝ ትሆኑ ዘንድ የምጋብዘው እንደተለመደው በታላቅ አክብሮት ነው። ወደ መጀመሪያው መረጃ ያለፍኩ ፍራንክሊን ግራሀም ባለፈው ቅዳሜና እሁድ ማለትም እንግዲህ የካቲት 29ና የካቲት 30 2017 ዓ ለመስቀል አደባባይ አምልካዊ ስነስርዓት ተከናውኖ ነበር፣ በፕሮቴስታንቶች አማካኝነት ማለት ነው። እንግዲህ ፕሮቴስታንቶች አምልካዊ ስነስርዓት ማካሄድ መብታቸው ነው። ማንም ሰው ከራሱ እምነት ጋር በተካሄደ ሀገር ውስጥ ሀገር ውስጥ አምልካዊ ስነስርዓት ማካሄድ መብቱ ነው። ዛሬ ማንም ተቃውሞ የለውም። አነጋጋሪውና ጥያቄ የሚያስነሳው ግን እጅግ በደመቀ ሁኔታ አቀባበል ተደርጎለት በመስቀል አደባባይ የሰበከው ፍራንክሊን ግራሀም ምን ታስቦ ነው በኢትዮጵያ እንዲሰብክ የተደረገው? የዚህ ሰው ማንነት በደንብ ጠንቶ ታምኖበት ነው ወይ እንዲመጣ የተጋበዘው የሚለው ነው። እንግዲህ ምክንያቱም ኢትዮጵያውያን አጥብቀው የሚጠየፉት ግብረ ሰዶማዊነት እሱ አጥብቆ የሚደግፈው በመሆኑ ነው። እና የግብረ ሰዶማዊነት አቀንቃኝ የሆነ ሰው በኢትዮጵያ የተመለከትነው ነው አይነት አቀባበል ሲደረግለት ወይም የተደረገለት ያለ ምክንያት ነው ብሎ ማሰብ ከየዋህነትም በላይ ይሆናል።

and I'm so honored to have him on the show. እና ምን ያህል ሽፋን እንደተሰጠው ምን ያህል ቦታ እንደተሰጠው አመላካች ነው ማለት ነው። ባነር፣ ብሮሸር እንዲሁም ደግሞ ፖስተር ተዘጋጅቶለት በመስቀል አደባባይ እንደሰበከ ወይም ደግሞ እንዲሰብክ ሲደረግ የእነማን እንዲገዛ ከጀርባው እንዳለ ግልጽ ነው። ይህንን ማብራራት አይጠበቅብንም፤ ምክንያቱም በዚህ ደረጃ እንዲህ አይነት አቀባበል ተደርጎለት የሰበከ ግለሰብን ከዚህ በፊት ስላላየ ማለት ነው። እና ከዚ ጋር እንግዲህ በተያያዘ ወሳኝ ጥያቄ እናነሳለን። ኢቲቪ ከዚህ ቀደም ለየትኛው ሰባኪ ነው ቃለ ምልልስ ያደረገው? እንዲሁም ደግሞ የትኛውን ሰባኪ ስብከትስ አስተላልፎ ያውቃል? ስለዚህ መልሱም በየራሳችሁ ፈልጉ። ለፍራንክሊን ግራሀም ግን በተለየ ሁኔታ የተደረገ ለምንድን ነው ብለን እንጠይቃለን። እና መልስ የሚሰጠን ካለ ማለት ነው። ለመሆኑ አወዛጋቢው ፍራንክሊን ግራሀም ማን ነው? ስለዚህ የፍራንክሊን ግራሀምን ማንነት ስናቅ የሰው በዓለም አቀፍ ደረጃ ያለውን ተጽዕኖ እንገነዘባለን ማለት ነው። እንግዲህ እንደ አውሮፓውያን አቆጣጠር ጁላይ 14 ቀን 1952 ዓ.ም የተወለደው ዊሊያም ፍራንክሊን ግራሀም ሶስተኛ የቢል ግራሀም ልጅ ነው። ቢል ግራሀምን ብዙቻችሁ በታዋቂ ወንጌል ሰባኪነታቸው ታውቋቸዋላችሁ። በአፄ ኃይለስላሴ ዘመነ መንግስትም ኢትዮጵያ ውስጥ መጥተው ጉብኝት አድርገው እንደነበረ ይታወቃል። ያንን በተመለከተ እንግዲህ የአዲስ ዲያሎግ ጋዜጠኛ ለልጅየው ለፍራንክሊን ግራሀምም ያንን በተመለከተ ጥያቄ አንስቶለት ምላሽ ሰጥቷል። የዶናልድ ትራምፕ የነፍስ አባት የሆነው ፍራንክሊን ግራሀም የግብረ ሰዶማ አይነት አቀንቃይ መሆኑ እየታወቀ ከመለኮት ጋር ለማቀራረብ የተሞከረው ሙከራ እጅግ አስነዋሪና አጸያፊ ነው። ባነሩን ያያችሁ መለኮታዊ ጉብኝት ለኢትዮጵያ የሚለውን ጽሁፍ እንዳነበባቸውም ተስፋ አድርጋለሁ። ይህ ሰው እንግዲህ በዶናልድ ትራምፕ በዓለ ሲመት ላይ ፍራንክሊን ግራም ማለቴ ነው ቡራኬ መስጠቱ የሚታወቅ ሲሆን በትራምፕ የምርጫ ዘመቻ ውድድር ላይም ከጎናቸው እንደሚቆም ተናግሮ ነበር ተሳክቶለት እንግዲህ ዶናልድ ትራምፕ የአሜሪካ ፕሬዚዳንት ሆነው ተመርጠዋል ማለት ነው አመጣጡ ምንን ታሳቢ አድርጎ ነው ለትራምፕ ቅርብ ስለሆነ ላይ በደንብ እንድትገነዘቡልኝ እፈልጋለሁ አመጣጡ ምንን ታሳቢ አድርጎ ነው ይሄ ሰው ወደ ኢትዮጵያ የመጣው ለምንድን ነው ከዚህ በፊት እንደዚ አይነት አቀባበል ሲደረገላቸውን ወንጌል ሰባኪያን አልተመለከትንም የሚዲያ ሽፋን ተሰጥቷቸው ቀለምልስ እንዲያደርጉ ሁኔታዎች ተመሳጅተውላቸው ባነር ብሮሸር ፖስተር የመሳሰለው ነገር ተዘጋጅቶላቸው በእንደዚህ አይነት ደማቅ አቀባበል በኢትዮጵያ ሚዲያ ላይ ሰፊ ሽፋን ያገኙ ሰባኪዎችን አልተመለከትንም እና የዚህ ሰው አመጣጥ ምንን ታሳቢ አድርገው ነው የሚል ጥያቄ እናነሳለን። እንግዲህ ለትራምፕ ቅርብ ስለሆነ ትራምፕን አሳምነው በነ ዩኤስኤድ ጊዜ የነበረው የገንዘብ እና የቁሳቁስ እርዳታ ስለጠፋ እንግዲህ ምክንያቱም የኤስኤድ በዓለም አቀፍ ደረጃ ስራ እንዳቆመ ከተለያዩ የመገናኛ ብዙሀን ሰምተናል፣ ሰምታችኋል። እና ያ ስለቀረ እንግዲህ ያ የጠፋውን እርዳታ እና ገንዘብ የሚገኝበትን ሁኔታ እንዲያመቻች ነው። ይህንን ደግሞ የተለያዩ የሚዲያ ፐርሰናሊቲ ወይም ደግሞ የሚዲያ ሰዎች ይፋ አድርገውታል። እንግዲህ ፍራንክሊን ግራሀም በቅዳሜና በእሑድ ስብከቱ ብዙ ነጥቦችን አንስቷል። ከዛ ጋር በተያያዘ እንግዲህ ሁሌም በተለያዩ ዓለም አቀፍ ሚዲያዎችም ላይ ተጠይቆ የሚመልሰውን ነገርም አንስተዋል። በተለይ ስለ ወሲባዊ ተራክቦ ማለት ነው፣ ስለ ሴክስ እንግዲህ ገለጽ አድርጎ ነበረ። እዛ ላይ ወንድና ሴት ግንኙነት ያደርጋሉ። ግንኙነቱ ወንድና በሴት መካከል የሚፈጸም ቢሆንም እንደው ምናልባት ሴጣን አሳስቷቸው ከዛ መስመር የወጣችሁ ካላችሁ ግድ የለም ይቅርብያችኋለሁ የሚልም ነገር አንስቷል። ያው እኛ እስከምናገው እንግዲህ ይቅር ባይ እግዚአብሔር ነው፣ ይቅር ባይ እግዚአብሔር ነው። ኃጢአትም ስንሰራ ይቅር እንዲለን በጽሎት የምንጠይቀው እግዚአብሔር ነው እንጂ በተለይ ደግሞ ግብረ ሰዶም አይነትን የሚደግፍን ሰባኪ አይደለም። ያም ሆኖ ግን እሱ ያንን ነገር ተናግረዋል። እንግዲህ ፍራንክሊን ግራሀም በአባቱ ስም የተሰበየመው ቢሊ ግራሀም ኢቫንጀሊስቲክ አሶሲሽን እና የሳማሪታን ፐርስ ፕሬዚዳንት እና ሲኦ ወይም ደግሞ ስራ አስፈጻሚ ነው። እዚህ ላይ በደንብ አውጭቼ ማሳየት የምፈልገው የሰማሪታንን ድርጅት ነው ድርጅት ነው። ምክንያቱም የማያይዘው ነገር ስላለ ነው ከሰማሪታን ጋር ማለት ነው። እና ሰማሪታን ምን አይነት ድርጅት እንደሆነ እነግራችኋለሁ። ከዛ በኋላ ደግሞ ያንን ድርጅት እነማ መጥተው ኢትዮጵያ ውስጥ እንደጎበኙትም አብረን እናያይዛለን። ይሄ ማለት እንግዲህ ምንድን ነው? ሳማሪታን ዓለም አቀፍ ክርስቲያናዊ የእርዳታ ድርጅት ነው። ብዙ ቦታዎች ላይ በመላው ዓለም በርካታ ቅርንጫፎች አሉት ኢትዮጵያን ጨምሮ ማለት ነው። እንግዲህ አሁን ኢትዮጵያ ውስጥ ያለው ሳማሪታን የእርዳታ ድርጅት ስራውን እንደቀጠለ ይሁን አይሁን መረጃው የለኝም። ነገር ግን ከዚህ በፊት ኢትዮጵያ ውስጥ ይንቀሳቀስ እንደነበረ አስታውሳለሁ። በጦርነት ቀጠና ውስጥ ላሉ እና አስቸኳይ እርዳታ ለሚፈልጉ ወይም ደግሞ ለሚያሻቸው አካባቢዎች እርዳታ ይሰጣሉ። እነዚህ ድርጅቶች ቢሊ ግራሀም ኤቫንጀሊስቲክ አሶሲዬሽንም ሆነ ሳማሪታን ማለት ነው። ከዚህ ውጭ እንግዲህ በተፈጥሮ አደጋ ለተጎዱ አካባቢዎችም እርዳታ እንደሚሰጡ ይታወቃል። እሱ ላይ ማንም ሰው ቅሬታ የለውም። ነገር ግን ኢትዮጵያ ውስጥ ባለው ሳማሪታን ቢዮንሴ ኖልስ ታስታውስ ከሆነ የሚሌኒየም ጊዜ መታ ነበረ። የተለያዩ ቦታዎችን ጎብኝታለች። ስላሴ ካትሪያርጽን ገብታ የተደረገላትን አቀባበል የምናስታውሰው ነው። ቡናችን እንጠጥታ የሰጠችውን አስተያየት ሰምተናል። እና እና እና ኤክስትራ ነጮቹ ማለት ነው። ከዛ ውጪ እንግዲህ ኢትዮጵያ ውስጥ እጅግ በርካታ የግብረሰናይ ድርጅቶች እንዳሉ ይታወቃል። እና በበጅ ጎበናን ማንሳት እንችላለን። እነ መቄዶንያን ማንሳት እንችላለን እነ ሙዳይን ማንሳት እንችላለን። ሌሎችንም ማንሳት እንችላለን እና እነዛ ሁሉ ኢትዮጵያዊ ድርጅቶች እያሉ እሷ ግን በተናጠል እንድትጎበኝ የተፈለገውም ሆነ እሷም እንድትጎበኝ የፈለገችው ሳማሪታን የተሰኘውን የነ ኢቫንጀሊካል ፍራንክሊንን ግራሀምን ድርጅት ነው። ስለዚህ አንደኛ የጠቀስኳቸው ኢትዮጵያዊ የግብረሰናይ ድርጅቶች እያሉ ቢዮንሴ ኖውልስ በተለየ ሁኔታ ሳማሪታንን ለምን መረጠች? ሁለተኛ በራሷ ፍላጎት ወይስ በላኳት ሰዎች ፍላጎት የሚለውን ነገር ስንመለከት እነዚህ ሰዎች እንግዲህ እያንዳንዱ ነገር ሲያደርጉ በምክንያት ነው። እያንዳንዱ ነገር ጋር ሄደው የሆነ ነገር ሲፈጽሙ ያለ ምክንያት አይደለም። ምናልባት የምታስታውሱ ከሆነ ቪዲዮ ላይ አሳያችኋለው። ቢዮንሴ ኖውልስ ኮንሰርትን ምክንያት አድርጋ ለሚኒሊየም ማለት ነው ለሚሊኒየም ኮንሰርት ምክንያት አድርጋ ኢትዮጵያ ከመጣች በኋላ እዚህ ድርጅት ሄዳ ሳማኒታምን ስትጎበኝ ሕፃናቶችን አግኝታ ነበረ። አንደኛ ለሕፃናቶች ክትባት ሰጥታለች። ሁለተኛ እዛ ላይ ልጆችን ሰብስባ ቪዲዮ ላይ እንደምትመለከቱት ልጆችን ሰብስባ ሳታኒክ ሲምቦል ስታስተምራቸው ተመልክተናል። እና እንግዲህ አሁን አንዳንዶች እዚህ ላይ ምን ችግር አለው? ምልክት ታሳያቸው ለጫወታ ነው ለቀልድ ነው ለፈን ነው የሚል ነገር ሊያነሱ ይችላሉ። ሌላ ፈን ጠፍቶ ነው ወይ? ሌላ ቀልድ ጠፍቶ ነው ወይ? ፈኑ ለኛ ነው፣ ለኛ ላልገባን ማለት ነው። እነሱ ግን እያንዳንዷን ድርጊት ሲፈጽሙ፣ እያንዳንዷን ነገር ሲያደርጉ ያለምክንያት አይደለም። ያለምክንያት አይደለም። መታች ሊ ምናልባትም የዛ ጊዜ ፍራንክሊን ግራሀም ሚሽን ሰጥቷት ሊሆን ይችላል። አይ ትሄጃለች እዛ ትዘፍኛለች፣ ከዛ በላ ግን እንድትጎብኚ ከምንፈልጋቸው ድርጅቶች መካከል አንደኛው ሳማሪታ ና የኛ ድርጅት እንደሆነ ይታወቃል በበላው ዓለም ላይ። ስለዚህ ዛ ያለው ብራንች ላይ ሄደሽ ትጎሚ ያለሽ ጎሚ መምጣት ብቻ አይደለም የምትቻሉን ዶኔት አድርግ ያለሽ ለገብ ዳታ ማድርጋለች ከዛዎች ግን ብለው እንግዲህ እናልባት ያን ሚሽን ሰጥቷት ሊሆን ይችላል፣ ወይም ተነሳሽነት ተነስተም ሊሆን ይችላል። ህፃናቶቹም በምትመለከቱት አይነት ሁኔታ ሳታኒክ ሲምቦልን ይሄ የኢሉሚናቲ ምልክትን ሰጥተላማምዳቸው ታይቷል። እንዴ ነካንፊሽያስ እንደሚሉት ወደፊት አለ በመተመራው በቁጥርና በምልክት ነው ብለው ነገር የለም የለ ስለዚህ አሁን በቁጥርና በምልክት እየተመራች ነው ዓለም። የተለያየ ቦታ ላይ ይሄ ክሪፕቲክ የሆኑ በጣም ሚስጥራዊ የሆኑ ሚሴጆች በምልክት እየተላለፉ እና ከነዚህ ውስጥ መካከል አንደኛው እንግዲህ ያው ቢዮንሴ በመድረክም ላይ በምትዘፍንባቸው ስቴጆች ላይ ሁሉ ከኦዲንሱ ጋር የምትናበብበት ምልክት ነው። ከኦዲንሱ ውስጥ የገባው አለ ያልገባው አለ፣ እሱ ሌላ ጉዳይ ነው። እሷ ግን ስጣትን ሚሽን በዛ መልኩ እያስተላለፈች ነው። እና ያን ሚሽን ካስተላለፈችባቸው ቦታዎች መካከል አንደኛው ሳማሪታን ነው እላችሁ ፈልጌ ነው። ሳማሪታን ደግሞ ያው የናማን ድርጅት እንደሆነ ነግሬያቸዋለሁ። ያ ሰው ነው እንግዲህ ኢትዮጵያ ውስጥ መጥቶ ቅዳሜና እሑድ በተከታተላችሁ አይነት ሁኔታ ሲሰብክ የነበረው ማለት ነው። እና ከዚህ ላይ እንግዲህ የምንገነዘበው ነገር ምንድን ነው ሰዎቹ ምንጊዜም ተልዕኳቸውን የሚፈጽሙት እየተናበቡ እንደሆነ የሰይጣን አምላኪዋ ቢዮንሴ የእነ ፍራንክሊን ግራሀምን ሳመሪታንን ነጥላ መጎብኘቷ አይነተኛ ማስረጃ ነው ማለት ነው። ስለዚህ ቢዮንሴ የማን ነች የሚለውን ነገር ስንመለከት በራሷ አንደበት ከእነ አውፍራ ወይም ፍራጋ አድርገች ቃለ መለት ላይ የሰይጣን አምላኪ መሆኗን ተናግራለች። ባለቤቷ ጄዚንም ስንመለከት በተለያየ ጊዜ ይህንን ነገር አንጸባርቆታል በዘፈኑ ሁሉ ማለት ነው እና ማንኛው ዘፈኑ ላይ ምንድን ነው የሚለው ወደ እግዚአብሔር ወይ ሰክሬት ሶሳይቲዎች ወይም ደግሞ የሰማ ማህበራቶች እየተከታተሉና ልታድነኝ ትችላለህ ወይ የሚል አይነት መልእክት ያለው ሚሴጅ በዘፈኑ አስተላልፏል። ስለዚህ እዛ ኤሪያ ላይ ናቸው እነዚህ ሰዎችና ቢዮንሴ ማን እንደሆነች ትታወቃለች። አሁን ያነሳ ነውና ዋነኛው አጀንዳችን የሆነው ፍራንክሊን ግራሀምም እየነገርኳችሁ ባለው አይነት ሁኔታ ውስጥ የተሰለፈ ሰው ነው። በአሜሪካ እንግዲህ እጅግ የሚታወቀውና ተጽዕኖ ፈጣሪ የሆነው ፍራንክሊን ግራሀም የሚመራው የእርዳታ ድርጅት ከአንድ ቢሊዮን ዶላር፣ ልብ አድርጎ ከአንድ ቢሊዮን ዶላር በላይ ዶኔት እንዳደረገ ስናውቅ የሰውየውን ተጽዕኖ ፈጣሪነት በሚገባ እንረዳለን ማለት ነው። እና እንዲህ አይነት ሰዎች ደግሞ በሀገራት ዘንድ እጅግ ይፈለጋሉ። አንደኛ በዓለም ላይ ከፍተኛ ተጽዕኖ ያላትን ግንባር ቀደም ሀገር ከሚመራ መሪ ጋር ያለውን ግንኙነት ታሳቢ በማድረግ ነው። ሁለተኛ ይሄ ሰው ከአባቱ ጭምር ከአባቱ ጭምር ምን አይነት ተጽዕኖ አሳዳሪ እንደሆነ ወደ ኋላ ሄዶ ባዮግራፊያቸውን ወይም ፕሮፋይላቸውን መፈተሽ ነው። እና እንደዚህ አይነት ሰዎች በሀገራት ላይ የሚያደርጉት ወይም የሚያሳድሩት ተጽዕኖ ቀላል እንዳልሆነ ልንረዳ ይገባል። እንግዲህ ሰሜን ካሮሊና አሽቪል ውስጥ የተወለደው እና ከቤተሰቡ አምስት ልጆች መሃል አራተኛ የሆነው ፍራንክሊን ግራሀም የግብረ ሰዶማዊነት አቀንቃኝ በመሆኑ ብዙ ጊዜ ከሚዲያ ሰዎች ጋር ውዝግብ ውስጥ ሲገባ ይታያል እና ይህ ቪዲዮ አንደኛው ማሳያ ነው እና እስቲ ቪዲዮውን አይተን እንመለስ።

እነማንን ግብረሰዶማውያንን እነሱ እስከፈለጉት ድረስ መጋባት ይችላሉ። ምንም ማለት አይደለም እንግዲህ ይህንን የሰማነው ወንጌልን እሰብካለው ከሚል ወንጌላዊ ሰው ነው። እና በኢትዮጵያ ይታወቃል። እንግዲህ በኢትዮጵያ ግብረሰዶማዊነት ወንጀል እንደሆነ ይታወቃል። በሕግም ላይ በግልጽ ተደንግጎ የተቀመጠ ነው። በተለይም ደግሞ እንግዲህ አንቀጽ ስድስት 29 ግብረሰዶም ወንጀል መሆኑን በደንብ ይነግረናል እና ያንን ግን እየጣስ ነው። እንደዚህ አይነት ሰዎች ኢንቫይት በማድረግ ማለት ነው እና ግብረሰዶማዊነትን የሚያቀነቅን ግብረሰዶማውያን የፈለጉትን ነገር ማድረግ ይችላሉ መብታቸው ነው ብሎ የሚከራከር በሰማችሁት አይነት ሁኔታ አይነት ሰውን ኢትዮጵያ ውስጥ ኢንቫይት አድርጎ መድረክ መስጠት ማለት እንግዲህ እነዚህ ሰዎች ከጀርባቸው ምን አይነት አጀንዳ ነው ይዘው የመጡት ብለን ሁሌም እንደምንጠራጠረው እንድንጠራጠር ምክንያት ይሆናል ማለት ነው እና እዚህ ላይ ሁሌ እኔ የሚገርመኝ ነገር አለና እንዲህ አይነት ነገሮች ሀፕን ሲያደርጉ ሊያም ደግሞ መስቀል አደባባይን የሚያክል ስፍራ ላይ የኛ የእምነት አባቶች ምን እያደረጉ ነው? ቤተክህነት አካባቢ ያሉ ሰዎች የተዋህዶ ላይ ያሉ ባለስልጣናት ምንድን ነው እያደረጉ ያሉ? ስለምንድን ነው ድምፃቸው ነው የማያሰሙት? እንደውም በአሁኑ ሰዓት ከእነሱ ይልቅ እንደዚህ አይነት ነገሮች ሲፈጸሙ ከነሱ ይልቅ ምዕመኑ፣ የኢትዮጵያ ሁኔታ የሚያሳስባቸው ግለሰቦች ናቸው እየወጡ ሲከራከሩ፣ ድምፃቸውን ሲያሰሙ በድፍረት የምንሰማው እና አባቶች በዚህ ጉዳይ ላይ ግንባር ቀደም ሆነው የቤተክርስቲያን አፍ የቤተክርስቲያን አንደበት ሊሆኑ ይገባል ብለን የምናስባቸው አባቶች ዝምታን መርጠዋል እና ይህ እየተረጋገመ መጥተዋል እና ይህ ያስተዛዝባል። በዚህ መልኩ መቀጠል የለበትም። ሁሌም ግለሰቦች ናቸው ወጥተው በፍጹም የኢሉምናቲ አራማጅ ወይም ደግሞ ኢሉምናቲ የሚደግፍ ግብረሰዶም አይነትን የሚደግፍ ግለሰብ የሆነ ድርጅት በፍጹም የተቀደሰች ምድር ላይ መጥቶ ምሪቷን እንዲያረክስ አንፈልግም ብለው ድምፃቸውን የሚያስሙት ግለሰቦች ናቸው። ስለ ኢትዮጵያ የሚቆረቀሩ ስለ ወገናቸው የሚቆረቀሩ ስለ ህዝባቸው የሚሰማቸው ናቸው እና የእምነት አባቶች ለምንድነው ሁሌም በዝምታችሁ እምትጸኑት የሚል ጥያቄ ልናነሳ እንወዳለን እንገደዳለን። እንግዲህ ከዚህ ጋር ስንመለከት አሁን እያነሳን ያለ ነው የፍራንክሊን ግርሃምን ማንነት። ይሁን እንጂ ስለ አባቱ ቢል ግርሃምን የሚሰሙ ነገሮች ያን ያህል ደስ የሚሉ አደለም። ኦፍኮርስ ዓለም አቀፍ ተጽዕኖ ማሳደር የቻሉ ወንጌላዊ እና ሚሽነሪ ናቸው ቢልግርሃም ይታወቃሉ በዛ ዓለም ያከብራቸዋል። ነገር ግን ደግሞ ትክክለኛ ማነታቸውን ወይም ደግሞ ከጀርባ ያለውን ማነታቸውን ስንመለከት የማንቀበላቸው እውነቶች አሉ። እንግዲህ አባቱ ቢሊ ግርሃም በከፍተኛ ደረጃ የኢሉምናቲ አባልና የሚስተር ማህበሩ ሁነኛ ሰው እንደሆኑ የሚነግረን የኮዴክስ ማጅካ መጽሐፍ ደራሲው ቴክሲ ማርስ ነው። ቴክሲ ማርስ ነው። ይሄ ሰው በተለይ በዚህ በሴራ ትንተና ላይ በጣም ዓለም አቀፍ ክብርን እውቅናን ያገኘ ሰው ነው። እና እሱ የሚነግረን ነገር አለ እና አጉልቶ የሚለው ነገር አለ እና እሱን ነገር እንመለከታለን። ይህ ሰው እንግዲህ አሁን ምስሉ ላይ በእርግጠኝነት ይታያቸዋል ብዬ አስባለሁ። እዛ ጋ ክፉ የምትባል ኢጂፕሲያን ሀውልት አለች፣ ጥንታዊ የኢጅፕቶች የሚያመልኩባት ሀውልት አለች። እና የእሷን አቀማመጥ የእሷን የፊት ሁኔታ የእሷን የአቀማመጥ ቅርጽ ስትመለከቱ ቢል ግራሃም ላይ የምትመለከቱት ያንን ነው። ይሄ ድንገት የተደረገ ወይም ደግሞ በአጋጣሚ የሆነ ነገር አይደለም። ኮዴክስ ማጂካ ላይ ጸሐፊውን የሚለን ማለት ነው። ስለዚህ እነዚህ ሰዎች የኢሉምናቲ አባል እስከሆኑ ድረስ ኢሉምናቲዎችን እስከተከተሉ ድረስ ከፊት ጀምሮ የነበሩ ሲምቦሎችን የራሳቸውን መለያ አድርገው ያንን እያንጸባረቁ ይዘልቃሉ ነው እንግዲህ። ኩፉን በግራ በኩል እንደምትመለከቷት ቢሊ ግራሃምም የዚ አይነት የፎቶ አነሳስ ተነሰው ነው የምንመለከታቸው። እና እዛ ላይ ጽሑፉ ይታያችሁ አይታያችሁ እርግጠኛ አደለው። ጎልቶ ካልታያችሁም ችግር የለውም። ኮሬክ ስማች ከምላቸው ይመጽሐፍ ነው። በጣም ደጋግሜ ያሳይቻቸው እንደሆነ አላቅም። በጣም በጥናት በምርምር፣ በክትትል የተጻፈ መጽሐፍ ነው። የቴክሲ ማርስ መጽሐፍ ነውእና እዛ ላይ ምናልባት መጽሐፉ ያላችሁ ሰዎች ገጹንም ልነግራችሁ እችላለሁ። ይህንንም በተመለከተ አሁን እዚህ ላይ ያሳየኋችሁን ማለት ነውና፣ ማስረጃውን ቴክሲ ማርስ በሚከተለው ሁኔታ ያቀርብልናል። ያልኳችሁን ማለት ነው። እዛ ላይ የማይታያችሁ ከሆነ ጎላ አድርጌ ለማሳየት እሞክራለሁ። ግን አጠቃላይ ይዘቱ ምንድን ነው? እዚ ላይ የሚለው ቢሊ ግራሃም በተመለከተ ያለውን ነገር ምን ብለው ነው የሚያስቀምጠው? እዛ ላይ ጽሁፉ ምናልባት ከደቅደቀ ብዬ ነው እታች ያለውን ጽሁፍ ነው ማነብላችሁ፣ ከታች ከግርጌ፣ ከፎቶ ግርጌ ማለት ነው። እና ገጽ ምናልባት የመጽሐፍ ካላችሁ ኮዴክስ ማጂካ ሴክሬት ሳይንስ ሚስቴሪየስ ሲምቦልስ ሂደን ኮድስ ኦፍ ኢሉምናቲ ኮዴክስ ማጂካ የሚለው ቴክሲማስ ገጽ 87 ላይ ነው የተቀመጠው። ምንድን ነው የሚለን? ከላይ ከበሩ ስትመለከቱ እዚህ አካባቢ ያለው ከፎቶ በላይ ያለው ትልቁ ቻሌንጅ ሲሪስ ፍሮም ማዲሰን ስኩዌር ጋርደን ቢሊ ግርሃም ካለ በኋላ፣ ከታች ኮምፔር ዚስ ፖዝ ፌመስ ኢቫንጀሊስት ቢሊ ግርሃም

ዶክተር ካቲ በርነስ የተጻፈ ነው ይሄ መጽሐፍ ማለት ነው እንግዲህ ይህንን መጽሐፍ ነው የሚጠቁመን። ቢሊ ግራሀም ሂዝ ፍሬንድስ ይላል እና ይሄድን አጀንዳ በጥያቄ ምልክት ዶክተር ካቲ በርነስ ነሽ የጻፈችው። ይህንን መጽሐፍ ብታነቡት ስለ ቢሊ ግራሀም እውነተኛ ማንነት እውነተኛ ማንነት በደንብ ትረዳላችሁ እያለን ነው ቴክሲ ማርስ ማለት ነው። ከዛም ውጭ እንግዲህ ምንድን ነው ከዛ ውጪ ከዶክተር ካቲ በርነስ መጽሐፍ ውጪ እንደገና ደግሞ እንድንመለከተው የሚጋብዘን ቪዲዮ አለ። ቪዲዮ ዶክመንተሪ፣ እሱ ፕሮዲስ ያደርገው ማለት ቴክሲ ማርስ ራሱ ፕሮዲስ ያደርገው። ያ ቪዲዮ ምንድን ነው? ታወር ኦፍ ኢንፌሚ የሚል ነው። እሱንም ዶክመንተሪ እንድታዩ ይጋብዛቸዋል። እና በትክክለኛ የግራሃም ማነው፣ የቢሊ ግራሃምን ማንነት እዛ ውስጥ እረዳላችሁ ነው እያለን ያለው። አጠቃላይ ግን ምንድና የሚለው እዚህ ላይ ስንመለከተው ኮምፔርስ ፖዝ ኦፍ ፌመስ ኢቫንጀሊስት

እንግዲህ ብዙ ጊዜ ብዙ ጊዜ ሲምቦል የሚያሳዩ ሰዎች ዝም ብሎ ከመሬት ተነስተው አይደለም፣ መሰረት አላቸው። ልክ እንደ አንሸንት ጂሲዳር ክፉ ሁሉ የጥንት አማልክቶችን ለመዘከር፣ ለማሰብ፣ ለማስታወስ፣ ለማምለክ ካላቸው ፍላጎት አንፃር ፎቶ እንኳን ሲነሱ የእነሱን አነሳስ እየተከተሉ ነው። ቢሊግራሙ ላይ የምንመለከተው ያንን ነው። ቴክሲማርስ እንደሚነግረን ማለት ነው። ከዚህ ውጭ እንግዲህ ይህንን ከተመለከትን አባትና ልጅ ጀርባቸው ሲፈተሽ በየትኛው መስመር እንደተሰለፉ ቴክሲ ማርስን የመሰሉ ጸሐፍት ማስረጃ ይነግሩናል ማለት ነው። እነ ቢዮንሴን ይዞ የሚሰራና እንግዲህ ግብረ ሰዶማዊነትን የሚደግፍ ሰው መልካም ነገር ይዞ ይመጣል ብሎ ማሰብ ይቸግራል የምንለውም በምክንያት ነው። ነገር ግን ይሄ ሰው ቀላል ሰው አይደለም። በጣም ዓለም አቀፍ ተጽዕኖ መፍጠር የሚችል ሰው ነው። እንግዲህ ይህ ሰው ነው ኢትዮጵያ ውስጥ መጥቶ ባለፈው ሁለት ቀናት ባለፉት ሁለት ቀናት ቅዳሜና እሁድ በተመለከታችሁት በተከታተላችሁት አይነት ሁኔታ ሲሰብክ የነበረው ማለት ነው። የመጀመሪያው መረጃ ነው። በሁለተኝነት የምንመለከተው መረጃ በጣም አሳዛኝ ነው። ይህ ምንድነው? የአርቲስት አንዷለም ጎሳ ባለቤት ማረፏና ፖሊስ ምርመራ መጀመሩ ተሰምቷል። እንግዲህ ቀኔን ያዱኛ ትባላለች በድንገት ማለፏ ነው የተሰማው ስለ አሟሟቷ ፖሊስ በማጣራት ላይ እንደሚገኝም ተሰምቷል። ቀንኒ አዱኛ የድምፃዊን አዲስ አልበም በማስመልከት በተሰጠ ጋዜጣዊ መግለጫ ላይ ከሚዲያዎች ጋር መተዋወቅ እና ከመገናኛ ብዙሃን እይታ ውስጥ መግባቷ የሚታወቅ ነው። ከዚ ጋር በተያያዘ እንግዲህ የድምፃዊው አንዷለም ጎሳ ማናጀር ሌሊሳ ድሪስ ያሰፈሩትን ጽሑፍ እንደሚከተለው አነበዋ ነው። እቅዳችን ብዙ ነበረ ከፋሲካ በኋላ የአያንቱ አልበም ኮንሰርት ለማዘጋጀት ተነጋግረን ነበር። ስኬታችን በእንደዚህ አይነት ነገር መስመሩን ይቀይራል ብዬ አስቤ አላውቅም። ይህ የሀዘን መርዶ ብቻ አይደለም፣ ልቤ ተሰብሯል። የምለው የመሆነውን የጠፋኝ፣ ሞተሻል ብዬ መቀበል ከብዶኛል። ድምፅሽ ጆሮዬ ላይ ያቃጭላል። አልሞትሽም እንዳለን የማምናቸው ሰዎች ሞትሽን እየነገሩ ነው። ነፍስሽን በሰላም ያሳርፈው። ወንድም ያንዱ አለም ከምንጊዜውም በላይ መጽናናትን እምኝልሃለው። እሷን እንዴት እንደምትወዳት እንደምትኮራባ ታውቃለው። እንደ አይነት ሰው ከአጠገብ ማጣት ከባድ ነው። ይህን ከባድ ጊዜ በጥንካሬ ፈጣሪ ጥንካሬ ስጥ። ለወዳጅ ዘመዶቿ መጽናናትን እመኛለው። የድምፃዊ አንድ አለም ጎሳ ማናጀር ሌሊሳ ኢንድሪስ ይላል። እንግዲህ ዝግጅት ክፍላችንም ለድምፃዊ አንዱ አለም ጎሳ መጽናናትን ይመኛል። ለእሷም ቤተሰቦች፣ ዘመዶች እንዲሁ ማለት ነው። የእሷንም ነፍስ እግዚአብሔር በአጸደ ገነት እንዲያኖር ምኞታችን ነው። እንግዲህ መረጃዎቹ የተከታተላችኋቸው ነበሩ። እንደዚህ አይነት መረጃዎች ይደርሷችሁ ዘንድ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትዘነጉ። ሀሳባችሁ ይጠቅመኛልና በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። በቀጣይ እስከምንገናኝ ሰላም፣ ጤና፣ በረከቶቻችሁ እንዲሆኑ ከልብ እመኛለሁ። ሰላም።